በዛ ላይ ዲኤንኤ ትመረመሪያለሽ ያልከኝ እሻውን። አንተስ አባቴ ባቱ እመኚ፣ ከሳይንስ በላይ ደመ ነፍሴ ነግሮኛል፣ ልጄ ነሽ። እሱን የምናደርገው እኮ ሀሳባችንን እርግጥ ታርገን ለመቀመጥ። እሺ፣ ቶሎ ምርመራው ይደረግ። ለምን? የእውነቴን ነው የማየ። እስኪ ትኩር ብለሻት አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔማ ጸጉሯን ቆርጬ ዲኤንኤ አስመረምራታለሁ። ኤቢ አይምሮሽ፣ ደምሽ አይምሮሽን የሚያምሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው ወደ አይምሮሽ የሚመጣው? ይህን ነገር ደጋግሜ እነግርሻለሁ። ስም እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆነ እመኝ፣ እጅግርሽን ጠፍሬ ወደ ጠበል ነው እምልክሽ። እሱማ ግድ ነው ያው ጥሩ ነው ብለሽ ነው ማዬ። ሚስት ላይ እንኳን መጠንቀቅ እንዳለብኝ አባዬ ራሱ ነግሮኛል። እሱስ ልክ ነ ደረጀ ወዱ መርጦ እንዳገባኝ ገርማ እንዲ አሁን መወፈሬን እንዳታይ፣ አዲስ አበባ ውስጥ አለች የምትባል ቆንጆ አትስተካከለኝም ነበር። እዚህ ምን ሰራችሁ ነው? እዚህ እኛ ፀሐይ እናንተ ዶሮ ናችሁ እንደ እየተጀናጀናችሁ ፀሐይ የምትሞቁት? ማለት ግን እናንተ ገና ልጆች ስለሆናችሁ ትምህርታችሁን ትጨርሱ ማለት ነው። የማይመለከተኝ ቆይ ከአንተ ፍቅር ይዘኛል እያልሽኝ ለምንድን ነው የማይገባው? ሰላም ሰላም የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ ዛሬ ተመልሰን በዳጣ ክፍል ሰባት መጥተናል እኔ ትንሿና ትልቁ ሙሌ አብረን እንገኛለን ሰላማችሁ ይብዛልኝ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን ኮሜንት ማድረጋችሁን አትዘንጉ ሙሌ እንዴት አለ? እንዴት ነሽ አለን። እግዚአብሔር ይመስገን። እንዴት ታገኘሽ? እንዴት ታገኘሽ? ዳጣ ዙሩ እየከረረ ነው። በዚህ ከቀጠለ በቃ በጣም መነጋገሪያ የሚሆን አይነት ድራማ ነው። አቢጌልም እያቀጣጠለች ነው። ትንሽ ከበድ ብለዋል። ግን አሁን ዙሩ እየከረረ ነው። በጣም መነጋገሪያነቱ የጨመረ የመጣ ይመስላል በጣም ደግሞ ያች ደግሞ ሆን ብሎ እያማረባት መጣች። ቆች ዳጣ ፈተና እውነት በጣም ቁንጅናውን አይተሽዋለም። አሁን ኮስሞቲክሱን ምን መጠቀም ጀመረች እና በጣም ፖስቸሯ ራሱ የሚያምረው ቆም ነው ያለችው አሁን በቃ እንዲህ ነው ማግኘት እና ማጣት። አቤጌል ከአሁን በላይ ልትሆንባት ነው አሁን ገብቶሻል። በጣም አሁን ላይ አንደኛ እች ልጅ ምንም ማርፋ ልትቀመጥ አልቻለችም አቤጌል የምትባለች ኤቢ ተንኮል በደም ስራ የገባ አይነት ሴት ነው። ይህን ልጁን ላለማጣት የማታደርገው ነገር የላትም፣ በፍፁም የማታደርገው ነገር ማለት ነው። አሰቃየቻት ልጅቷን። አሁን እኮ ሰራተኛዋን ራሱ በቃ አብረን እናማራትና ከቤት እንድትወጣ እናድርጋት እያለቻት። የኤቢ እኮ ግቧ በቃ ዳጣ ከቤት ከወጣች ኤቢ ናታን እንቆጣጠራለን ብላ ነው የምታስብ። ናታን ደግሞ ባላወቀ ሙድ ሂዶ ነው እንጂ ኤቪ እንደምታፈቅሮ ያቃል ያቃል ላይ ቦምብሮ ነው። ናታ ደግሞ ዳጣንን ነው የሚወድ ዳጣ ደግሞ ያው ባለው ሙድ እሷን ዳጣን ወዷታል፣ የዳጣን ሙድ ወዶታል ከምንም በላይ ማለት ነው። ገብቶሻል አደለ? አሁን አብዬን የፈለገ ብትሽኮረምም፣ የፈለገ ብትቀባባ፣ የፈለገ እሱን ሳስፔንስ ለማድረግ ጥራት ብታደርግም በፍጹም ሊወዳት አይችልም። አንዴ በቃ አልተቀበላትም፣ በውስጡ መቀበል አልቻለም እሷ ገብቶሻል አደለ? በዛ ደግሞ የምሰረው ሴራ የእሷን ውበት ደብቆባታል። ልብ ካላያይና የሚባለው ይሄ ነው። አሁን እኮ ውበቷ ቆንጆ ነች፣ አቋም አላት። ምን አላት? ግን ይህን ውበቷን ይህን አቋሟን ግን ምኑ ደበቀባት መሰለሽ? ስነ ምግባሯ መጥፎ የሆነ ስነ ምግባር ስላላት የሚታይሻውን ቀጥታ፣ አንቺ ኤቢን ወይም ስታይ ወይም አብይል በምታይበት ሰዓት የሚታይሽ ጥላቸዋ ነው እንጂ ምንም ታምር ውበቷን አታደንቂም። አደለም? ዳጣን ግን ስትመለከች ይሄ በቃ አላ አደለ? ገራገርነቷ የዋህነቷ ምናምን እሱ ነገር ነው የሚታይሽ። በጣም ደግ ነች። ቆንጅና ከስብና አንጻር መንገድ ላይ ያደገችው የጎዳና ልጅ ራሷ በጣም ስነ ስርዓት ሁሉ ነገር በጣም ንቀለች። ደግሞ አሁን ኑሮ እየተመቻችላ ሲመጣ በስመ አብ ምናምን ቆንጅና እየወጣ መጣ። አሁን እንደ እሱ ሲመቻችላት ደሞ ምን ፈተና ሊመጣባት መሰለሽ? አሁን ትንሿች ውሃም የምትባለዋ የዳጣን አክቲንግ ኮረጀች። በፊት ታስታውሽ ከሆነ እናትየዋ ልጅን ታበላሽብኛለች ምናምን እያለች ነበር አይደለ? አሁን እሱንን ነገር ሰበብ ልታደርግ ነው እንግዲህ። አበጌልም ያቀረበችባት ተንኮል አልተሳካም። ከዚህ ቀደም የእናቷን ወርቆች በመደበቅ ቤት እንትጣጠረት አድርጋ ነበር። ያም ሴራ አልተሳካላትም። አሁንም ከናታን ጋር ከሩሙ ገብታለች ብላ ብትሰራም እሱም አልተሳካላትም። አሁን ግን በልጆቼ መጣ ልጆቼን ተበላሸችብኝ። ምክንያቱም ዳጣ እቺ ውሃ እናትየዋን ውሃም ጭል ስትያት ስታይል እያለች ይሄ የአራዳ ቋንቋ ያ እሱን ነገር ኮፒ አድርጋለች። ሌላው ትምህርት ቤት የሰደቧትን ሰዎች ዳጣን ወስዳ አስደብድባለች። እቺ ውሃ አሁን ይህን ነገር በማድረጓ ከስራ ወጣች ናት ብለው ነው የሚያስቡት እና ይህንን ነገር ለአቶ ደረጀ እሷ እየነገረችው ስለነበረ ታያት እያለ ነው በነፃነት ሄደጉ ስር አታድርጊያቸው ልጆችን በማለቱ እንግዲህ ሁለቱ መኝታ ላይም እስከ መኳረፍ የደረሱበት ሁኔታ ነው ያለው እና ምናልባት አሁን ይህንን ነገር ሰበብ አድርጋ ደግሞ ከቤት እንድትወጣ ጥረት ሊያደርጉ ይችላሉ። ነገር ግን ዳጣ አሁንም ቢሆን አባቷን እየጠየቀች ነው አጎቶቼን አስተዋውቀኝ እናቴን አስተዋውቀኝ እያለች ነው። ሌላው ግን ደግሞ ከባድ ስጋት ውስጥ የከተተኝ እኔ አሁን ዳጣ ዲኤንኤ እንመረመራለን ብሏታል አምኜበታለሁ ነው የሚለው። ልባችን እርፍ ነው እያለ ያለው እንጂ እሱን አልተጠራጠርሁም ደመነፍሴ ነግሮኛል እያለ ከብቶሻል ለመነፍሴ ነግሮኛል። እኔ ከሁሉ በላይ እያሳሰበኝ ግን ምንድነው የዛች ጥርጣሬ አቤጊል ጥርጣሬ፣ በጣም ጫፍ ድረስ የሄደ ነገር። ምክንያቱም በቃ ውሃና እሷ ተመሳሳይ ናቸው፣ ምንም ልዩነት የላቸውም። ስለዚህ መመርመር መቻል አለበት። እንዲህ አይነት ክፉ ልጅ ግን በቤት ውስጥ ሲኖር ግን በጣም አስቸጋሪ ሻናይ ከክፉ ከብዙ ጥሩ ከብቶች ማለት አንድ ክፉ ላም ወይም አንድ ክፉ በሬ ካለ ሲያምሰው ነው የሚውለው። እውነት ነው ተንኮለኛ ሰው ሁሌም ደግሞ ልክ ነው። አሁን ጊዜው በተመለሽ በቃ በጣም ነው የምታምሰው ተንኮለኛ ሰው ነው የሚደመጥና ቤቱን በጣም ትበጠብጠዋለች። አሁን እኔ እንደውም የዚህም ቤት ትዳር እራሱ ልታፈርሰው የምትችለው አቤጌል ነች። አቤጌል ነች። አቤጌል ይህን ደረጀ ትዳር እንዲፈርስ ታደርጋለች። ያለብንም ጥያቄ አይተሻል፣ ጸጉሯን ወስዳለች። አሁን ዳጣ በተኛችበት ጸጉሯን ወስዳለች። ስለዚህ ዲኤንኤው ሲመረመር እንግዲህ እህትማማች መሆናቸው አይቀሬ ነው። አዎ አንድ እሱ ነው። ሁለተኛ ነገር ደግሞ ምንድን ነው ያቶ ደረጀ ሚስት በጣም ነው አቤጌልን ሳፖርት የምታደርግ። ይሄ ጥርጣሬው በጣም ጎልቶ እንዲወጣ እገዛ እያደረገችላት ነው። አንድ ተንኮለኛ ሰው ደግሞ ከቤቱ የሚያዳምጠው ሰው ካገኘ ሁሌ ያን መስመር ነው ነውበለታታ ነው የሚሄደው። ቀስ በቀስ ታጋባባታለች። አሁን ለጊዜው አቤጌልን እናትየዋ ብትቆጣትም፣ ቆይታ ግን ውስጣ ላይ ታንሰላስላለች ይመሳሰላሉ። እንዴት የሰው ልጅ እዚህ ቤት ሊያመጣ አይችልም፣ ምናምን ነገር። አቶ ደረጀም ደግሞ አንዳንዴ ይስታል። ራሱ የደበቀው ሚስጥር አለ። የአቶ ሲሳይ የጓደኛዬ ልጅ ናት ካለ በኋላ ሳያስበው የአቶ ሲሳይ ልጅ ስትለው ማነው ሲሳይ ምናምን ብሎ ነገሮቹን ተበላሽእና እና ዳጣን ማለት ሽ ነው ምናምን ብሎ አስቀየሳት እንጂ በጣም እንትላ። ዞሮ ዞሮ እናትየዋ ጥርጣሬ ውስጥ የምትገባበት ሁኔታ ያለው ዲ ኤን ኤው መመርመሩ አይቀርም። እህትነች የምትሆነው ነገር ግን እህት ስትሆን ይሄ ትዳር ምን ላይ ነው? ምን ላይ ይደርሳል? ግን ምንድን ነው በዚህ አጋጣሚ ያስተዋልኩት ነገር፣ የአቶ ደረጀ ሚስት በጣም ታጋሽ ሚስት ናት። አስተዋይ ሴት ትመስላለች። አስተዋይ ሴት ወደፊት ይሄ ትዳር ይበጠበጣል፣ ትዳሯ ላይ ውሳኔ ትወስዳለች። ግን ደግሞ አዳልታለች፣ ደግሞ አዳልታለች። አብዬልን ለናታን ለማጋባት ልጅ ናታ። ይኸው አሁን ምንድን ነው እዚህ ጋር ኤቢ ልጅ ናታ ማንም ሰው የራሱን ልጅ ነው የተደራጀ ቦታ ላይ እንዲደርስ የሚፈልግ እንጂ ልጅቷ እንደምትወዳት ይታወቀ የናታንን ጨዋነት የናታንን ስርዓት እየታየ ሌላ ቦታ እንድትሄድ አልተፈለገም። አላስተዋልቆ ናታንን ለማግባባት እኮ እየሞከረች ነበር። ዙሪያህን እይ አካባቢህን ቃኘት ቃኘት ያ ለማለት ሽምሰት ይሆናል ነው እንጂ በአንድም በሌላ መልኩ ለናታን መልክቱ ደርሶታል። እንግዲህ ውሳኔ ናታን ነው። ናታን ደግሞ ዳጣ ላይ ቆንጅ እየሆነች ልጅ እያበራ እያበረ ይመስለኛል ላይ ነው ወደፊት ምናየው ይሆናል ብቻ ግን ዳጣ ኮ ፍቅር አይገበኝም አለች። የቤተሰብ ናፍቆት ስላለባት እ በደንብ ነው ሚገባት። እኔ ችግር የለብኝም ያንችን ፍቅር ፍቅርሽን ከፈለግሽ በደንብ ለአግባባሽ እያለች ነው። ያቺ ደግሞ ማመን አትፈልግም። ልቧ ተሸንፏል በፍቅር ግን አፏ ላይ አውጥታ መናገር አትፈልግም። ግን ይሄ ባህሪ ለምንድነው የሁሉም ሰው ባህሪ የሆነ ሽምሳሽን ማንድ መቀበል አይፈልግም። በጣም የሚገርም እኮ ነው። ከሴትም ሴት አይፈልግም ወንድ ወንድ ወንድወንድ ተሸንፈሻል እኮ ልብሽ ተሸንፎ ግን መናገር የማትፈልጊበት እንዲ ነው። አንዳንዴ ል ምን አለ መሰረሙ ላይ ልብ ሲሸነፍ አፍ አይሸነፍልህም። አፍ ሲሸነፍ ደግሞ ልብህ አይሸነፍም። እና ከባድ የሆነው አሁን ላይ ፍቅር የለም እንዲባል የሚያስለውም ለዛ ነው አንዳንዴ ከባድ ነው። እናቻ ግን እኔ ያ እናትየዋ ዞሮ ዞሮ ናታን በጥቅምም በምንም ለመደለል በጣም ብዙ ጥረት እያደረገች ነው፣ በጣም ብዙ ጥረት ማለት ነው። ግን ይህን ተንኮሏን ሰራተኛዋን በደንብ እያወቀች ስለሆነ ወደፊት የዳጣ ህይወት ይከብዳል ብዬ አላስብም። ስ ነው ያ አሁን በጣም ብዙ በጉጉት መጠበቀውን የምንድ፣ ታውቂያለሽ እናትየዋን እቺ ሰላም እናቷ ነች ያለምንም ጥረት ብለሽ ታምኛለሽ? አለች። ስንት ፐርሰንት ታምኛለሽ አሁን ሰላም የዳጣ እና እናት ብለሽ ሰማኒያአምስት ፐርሰንቱን በሰላም ሄዳል አዳትናት ብዬ ነው የማስበው። ሶ በቃ እኔ አሁን እሱ ከሆነ ቢያንስ ዳጣ ቶሎ እናቷን የምታውቅበት ቀን ቢመጣ ደስ ይለኛል። ግን ምናልባት አቶ ደረጀ አሁን የዲኤንኤ ውጤቱን ነው አሁን ያሰገኝ እሱ ነው አሁን። አቶ ደረጀም ዲኤንኤ ሊያስመረምራል ነው አብዬንም ጸጉሯን ወስዳለች። ዲኤንኤ ሊያስመረምሮ ነው። ብቻ ግራ ግብት ብሎኛል። እዚህ ጋ ምን አስታውያለው መሰለ ሰራተኛዋ እና ዳጣ ሲነጋገሩ በአይን ነው የሚግባቡት። እንትናቸው ደማቸው ነው። ለዛ ነው እኔ 85 እናቷቶ ላጅ ብያሰቡት። አንድ እሱ ነው። ሁለተኛ የኔ የህይወት ታሪኬን አንድ ቀን ቁጭ ብዬ እነግርሻለሁ አለች። እንደ ህንድ ፊልም ረጅም ነው የህይወት ታሪኬ እነግርሻለሁ እያለቻት ነው አሁን። ሰላም ልጅ ወልዳ ተጥሎባታል። ሰላም ይሄ ውስጧን ሰብሯት የተቀመጠችው ደብቃ የያዘችው ሚስጥር በውስጧ እዛ የተቀመጠችው ሚስጥር ነው በዚህ ቤት ውስጥ አሁን ዳጣ ሰው አውጥቶ እንደ ጣላት የህይወት ታሪኳን ልትነግራት ነው ለሰላም። ሰላም ደግሞ የተጣለ ልጅ አለቻት አለ አሁን። ሰላም ሙሉ በሙሉ ጥርጣሬ ውስጥ እስካሁን ድረስ መልኳን እያየች የህልዋ የደም ግባቷ የሆነ ኮከቧ ድንግጥ የሚያደርግሽ የስጋ እንትን አለ አይደለ? እሱ ነገር ነው እስካሁን እንድትወዳት እያደረጋት ያለ ነገር ግን አሁን ቀጣይ ዳጣ ለሰላም ይህን ታሪክ ስትነግራት ሞር ደግሞ በቃ ልጅነች የሚል እንትን ውስጥ ልትገባ ትችላለች ሰላም ብዬ አስባለሁ። ታሪኩን ከሰማች በኋላ ሞር ደግሞ ምንድ ነው ስታወራት አሁን በእኔ ጥርጣሬ 85 ፐርሰንቱ ሰራተኛዋ የዳጣናት ናት። በዚህ መሀል ደግሞ ታሪኩን ስትሰማ እሷ ከተፈጠረባት ነገር እና ዳጣ ላይ ካሳለፈች ህይወት ቢያንስ እንኳን 50 ፐርሰንቱ ተመሳሳይ ይሆናል። ሰራተኛዋን ሬስፔክት የሚያደርግበት መንገድ አቢጌል ብቻ ነች በቃ ኤቢ ኤቢ በጣም የሰው ተንኮለኛ ናት። እንደ ይኸው ልትስ- ልትስመው ሄደች እኮ በተኛበት እራሱ ልትስመው ሞከረች፣ አልተሳካላትም፣ ነቃባት፣ አልተሳካላትም። ዞሮ ዞሮ ክፋት ውበትን ይደብቃል። ክፉ አትሆኑ ነው ዋናው መልዕክቱ፣ ዋናው ጭብጡ አንድ እሱ ነው። ሁለተኛ ደግሞ ልባችሁ ያመነበትን ነገር ባፋችሁ ማምናችሁ መናገር ያስፈልጋል። ምክንያቱም ልባችሁ አምኑ አፋችሁ ማመን ካልቻለ ማጣት የሌለባችሁን ሰው ሊያሳጣችሁ እውነቱን ተናግሮ ተመሸበት ማውድ የቻናላችን ቤተሰቦች እንግዲህ ክፍል ሰባትን በዚህ መልኩ አይተነዋል። እኔ በበኩሌ ውድ ተመልካቾቻችን እንግዲህ አብራችሁ ስለነበራችሁ እናመሰግናለን። አብራችሁ ስለነበራችሁ እጅጉን ከልብ እናመሰግናለን።